ሰላም እና ጤና ለእናንተ የሆነ ውድና የተከበራችሁ ተመልካቾቻችን የለተረቡ ህዳር 24 ቀን 2018 ዓ ም የከሰዓት መረጃዎችን ይዘን መተናል። ቻናላችንን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ወደ መረጃዎቹ እንለፍ። አቶ ታዬ ደንደኣ ሆርን ኮንቬንሽን በተባለ የዲጂታል ሚዲያ አቀርበው በሰጡት የቪዲዮ ቅጅ ስር የተሰጡ አስተያየቶች የእኛ ጀግና ይህን ውሸታም መንግስት አጋለጥከው፣ አንተ የህዝብ ልጅ ነህ የሚሉ በመሆናቸው በዋስ ቢወጡ ድጋሜ ህዝባዊ አመጽ ሊቀሰቅሱ ይችላሉ በሚል ስጋት የዋስትና መብታቸው ተከልክሏል ሲሉ ጠበቃ አቶ አበራ ንጉስ ገለጹ። አቶ ታዬ ደንዳ በዛሬው ዕለት ችሎት የቀረቡ ሲሆን የዋስ መብታቸው ውድቅ መደረጉን ጠበቃቸው አቶ አበራ ንጉስ ገልጸዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ዛሬ በዋለው ችሎት የቀድሞ የሰላም ሚኒስቴር ደይታና የጨፌ ኦሮሚያ አባል አቶ ታዬ ደንደኣ የዋስትና መብታቸውን እንዲከበር መጠየቃቸውንና መከልከላቸውን ጠበቃቸው አቶ አበራ ንጉስ ተናግረዋል። አቶ ታዬ በጠበቃቸው በኩል የወንጀል ስነ ስርዓትና የሰበር ውሳኔዎች በዋቢነት በመጥቀስ የዋስትና መብት ይፈቀድልኝ ጥያቄ አቅርበው የነበረ ሲሆን አቃቢ ህግም የዋስትና መብት ጥያቄያቸውን ውድቅ እንደሆን ተከራክሯል። አቃቢ ህግ ለመከራከሪያነት ካነሳቸው ነጥቦች ውስጥ አቶ ታዬ ደንደኣ በሆርን ኮንቬንሽን በተሰኘ ዲጂታል ሚዲያ ቀርበው ያደረጉትን ቃለ መጠይቅን ተከትሎ ንግግር ቸው ከፍተኛ የህዝብ ተቀባይነት ያገኘ በመሆኑ ዋስትና መብት መከልከሉን ገልጸው አቃቢ ህግ የተከራከረበትን ነጥብ ግልጽ ለማድረግ በሚል ሀሳብ አቅርቧል። ይህም በእያንዳንዱ ቪዲዮ አስተያየት የሰጡ ተመልካቾች አንድ ሺ እንደሚሆን ገልጾ እነዚህን አስተያየቶች የተመለከቱ መሆኑን ጠቅሰው ከእነዚህ አስተያየቶች ውስጥም አቶ ታየነ የእኛ ጀግና ይህን ውሸታም መንግስት አጋለጥከውና አንተ የህዝብ ልጅ ነህ የሚሉ የሚገኙበት መሆኑን ለችሎቱ አብራርተዋል። ተከሳሹ በዚህ ህዝባዊ ተቀባይነታቸው በዋስ ቢወጡ ድጋሚ ህዝብን በመቀስቀስ መንግስትን በህዝባዊ አመፅ ለመጣል ሊንቀሳቀሱ ስለሚችሉ በስር ሆነው መከራከር አለባቸው በማለት የዋስትና መብታቸውን መከልከላቸውን ጠበቀ ቸው ተናግሯል። በዚህ ችሎት ሌላው የተነሱ ጭብጦች ከዚህ ቀደም ጥፋተኛ በተባሉበት የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት በሚል ወንጀል ቅጣት ለማሰማትና አቃቢ ህግ ህዳር 15 ቀን 2018 ዓ ም ባቀረበባቸው ሶስት አዳዲስ ተደራራቢ ክሶች የተከሳሽ ክስ መቃወሚያዎች ለማቅረብ የነበረ ሲሆን ለዛሬ የተቀጠረው የቅጣት ውሳኔ ማሰማት በተመለከተ ችሎቱ በአቶ ታዬ በኩል የቀረቡትን የቅጣት ማቅለያ አስተያየቶችን በተለይም የጤና እክል ምክንያት በማስረጃ የተደገፈ ባለመሆኑ ማስረጃ ከቀጠሮ በፊት እንዲቀርቡ የቅጣት ውሳኔም ለመስጠት ለህዳር 26 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። የክስ መቃወሚያቸውን ደግሞ በጽሁፍ እንዲያቀርቡና ስለ ዋስትና መብት ውሳኔ ለመስጠት ችሎቱ ለታህሳስ 8 2018 ዓ.ም ተለዋጭ ቀጠሮ መስጠቱም ታውቋል። ወደ ሌላ መረጃ ስናልፍ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ ፌዴራል መንግስቱ ላለፉት ሁለት ወራት የትግራይን የፌዴራል ድጎማ በጀት ይዞብናል ሲሉ ወቀሱ። ፌዴራል መንግስቱ የክልሉን የፌዴራል ድጎማ ለሁለት ወራት ማዘግየቱ ተቀባይነት የለውም ያሉት ጄኔራል ታደሰ የድጎማው መዘጌት ጊዜያዊ አስተዳደሩ የሰራተኞችን ደመወዝ ሟልቶ ለመክፈልና መሰረታዊ አገልግሎቶችን ለማቅረብ እንዳይችሉ እንዳደረገው ከአክሱም ጽዮን ማርያም ዓመታዊ በዓል በተጓዳኝ ሁርለት በአክሱም ከተማ ከተደረገ ህዝባዊ ስብሰባ ላይ ተናግረዋል። ጄኔራል ታደሰ በዚህ ሳቢያ በትግራይ የሚገኙ ባንኮች ከፍተኛ የጥሬ ገንዘብ እጥረት እንደገጠማቸውና ደንበኞቻቸው ገንዘባቸውን ማውጣት እንዳልቻሉም ገልጸዋል። የፌዴራል ድጎማ የተያዘው ጊዜያዊ አስተዳደሩ ትግራይ ወደ ግጭት እንዳትመለስ ከፍተኛ ጥረት እያደረገ ባለበት ወቅት መሆኑ ጄኔራል ታደሰ የጠቀሱ ሲሆን ሁኔታው በክልሉ በሰፈነው አንጻራዊ ሰላም ላይ ከባድ ተጽዕኖ ሊያሳድር ይችላል በማለት ስጋታቸውንም ጠቁመዋል። ፌዴራል መንግስቱ የትግራይ ድጎማ ዘግቷል በሚል ለቀረበበት ወቀሳ ይህ ዘገባ እስከተጠናከረበት ሰዓት ድረስ ምንም አይነት ምላሽ የሰጠው ነገር የለም። ወደ ሌላ መረጃ ስናልፍ የአዲስ አበባ ከተማ ከንቲባ ጽህፈት ቤት የከተማዋ ነዋሪዎች ከግብር አሰባሰብ እና ከገቢዎች አገልግሎት አሰጣጥ ጋር በተያያዘ የሚያነሷቸው ቅሬታዎች መፍትሄ ይሆናል ያለውን አዲስ አሰራር መዘርጋቱን አስታወቀ። በከተማዋ ገቢዎች ቢሮ ስር ተመሳሳይ የቅሬታ መቀበያ አሰራር እንዳለ ይታወቃል። ሆኖም በቢሮው የቅሬታ መቀበያ አሰራር ያረኩ ግብር ከፋዮች በአዲሱ የቅሬታ ማስተናገጃ ስርዓት መሰረት ከገቢ አሰባሰብ፣ ከሰራተኞች ስነ ምግባርና አገልግሎት አሰጣጥ ጋር የተያዙ ቅሬታዎችን ማቅረብ እንደሚችሉ ጽህፈት ቤቱ በማህበራዊ ትስስር ገጹ ላይ አስታውቋል። በአዲሱ አሰራር መሰረት ቅሬታ ያላቸው ወገኖች ዘወትር ሐሙስ የአስተዳደሩ ኃላፊዎች በሚገኙበት የቅሬታ ሰሚ መድረክ ላይ ማቅረብ እንደሚችሉና ቅሬታቸው ተጣርቶ ምላሽ እንደሚሰጣቸውም ተገልጿል። ጽፈት ቤቱ ቅሬታ ወይም ጥቆማ ያላቸው ወገኖች በሚስጥር ጥቆማ በሚሰጡበት 9977 የነፃ ስልክ ጥሪ ማዕከልን ጨምሮ ቅሬታቸውን በአካል ለበላይ በላይ አመራር ማቅረብም ይችላሉም ተብሏል። ወደ ሌላ መረጃ ስናልፍ እነ ጆን ዳንኤል ከስር እንዲፈቱ ተወሰነላቸው። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ልዩ ከባድ ወንጀሎች ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱትና ዮሐንስ ዳንኤል ጆን ዳንኤል በስርዓት እንዲቀጡ ወስኖ እየታሰሩት በቂ ስለሆነ ከእስር እንዲፈቱ ትእዛዝ ሰጥቷል። ፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮች አቃቢ ህግ በዮሐንስ ዳንኤል ጆን ዳንኤል አማኑኤል መውጫ ናትናኤል፣ ወንዶሰን ኤልያስ፣ ድሪባና ይዲዲያ ነጻነት ላይ በነሐሴ 16 ቀን 2016 ዓ ም ከምሽቱ በግምት 3 ሰዓት ከ30 ላይ ከአዲስ አበባ ከተማ ወደ መቀሌ ከተማ ለመጓዝ አውሮፕላኑ ለበረራ ዝግጁ ቢሆንም የአየር ሁኔታው ለበረራ አዳጋች በመሆኑ በረራው ቢደረግ የሚያደርሰውን ከባድ አደጋ ለመከላከል ጉዞ ተሰርዞ መንገደኞች ከአውሮፕላን እንዲወርዱ ሲነገራቸው በረራው በግድ መደረግ አለበት፣ አንወርድም በማለት ቀሪ ተሳፋሪዎችም እንዳይወርዱ በመከልከል አሳድመዋል በሚል በዝርዝር ጠቅሶ ክስ አቅርቧል ባቸው ነበር። በተጨማሪም አቃቢ ህግ አንደኛ ተከሳሽ ጆን ዳንኤል ላይ በሶስተኛ ክስ የኮምፒውተር ወንጀል ለመቆጣጠር የወጣውን አዋጅ ቁጥጥር 958 2008 አንቀጽ 13 ንዑስ ቁጥር 3 ስር የተመለከተውን ድንጋጌ በመተላለፍ ክስተቱን ቲክቶክ ላይ በተባለው ማህበረሰብ ሚዲያ ላይ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት ማስተላለፍ በሚል ክስ አቅርቦበትም ነበር። ተከሳሾቹ በተከሰሱበት ህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ በዛሬው እለት የአቃቢ ህግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ መርምሮ ውሳኔ ያሳልፏል። በዚህም ተከሳሾቹ የተከሰሱበት የህግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በአንድ ዓመት ከአራት ወር፣ ሁለተኛ ተከሳሽ በስምንት ወር፣ ሶስተኛ ተከሳሽ በስምንት ወር፣ ስድስተኛ ተከሳሽ በስምንት ወር፣ አራተኛ ተከሳሽ በአስር ወር እስራት እንዲቀጡ ተወስኗል። በመሆኑም ተከሳሾቹ በስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ልዩ ከባድ ወንጀል ችሎት ውሳኔውን አሳልፏል። በመጨረሻም ወደ ውጭ መረጃ ስናልፍ ሱዳን ሩሲያ በቀይ ባህር ዳርቻ ላይ የባህር ኃይል ሎጂስቲክ ጣቢያ ለመገንባት ባቀረበችው ጥያቄ ዙሪያ ከሀገሪቱ መንግስት ጋር ንግግር መጀመሯ ተሰምቷል። ሩሲያ ፖርት ሱዳን ወደብ ላይ የባህር ኃይል ሎጂስቲክ ጣቢያ ለመገንባት ከተፈቀደላት በምላሹ ለሱዳን ኤስዩ 30 እና ኤስዩ 35 ተዋጊ ጀቶች እንደምትሰጥ ዓለም አቀፍ የዜና ምንጮች ዘግበዋል። ሩሲያ ፖርት ሱዳን ላይ የባህር ኃይል ሎጂስቲክ ማዕከል ለመገንባት ጥያቄ ያቀረበችው ከበርካታ ዓመታት በፊት ቢሆንም የሱዳን ወታደራዊ መንግስት ግን በሀገሪ በሚካሄደው ጦርነት ሳቢያ የሁለትዮሽ ንግግሩ ላልተወሰነ ጊዜ እንዲዘገይ አድርጎት ነበር። ሩሲያ ልትገነባ ያሰበችው የባህር ኃይል ሎጂስቲክ ማዕከል በትንሹ አምስት የጦር መርከቦችንና 300 የባህር ኃይልና ሌሎች ሰራተኞችን ማስተናገድ ይችላል የተባለለት ሲሆን፣ ሩሲያም የተራቀቁ የአየር መቃወሚያዎችን ጨምሮ የተለያዩ የጦር መሳሪያዎችን ጣቢያው ላይ እንድትተክል እንደሚያስችላት ዘገባዎች ጠቁመዋል። ክብራትና ክብራን ተመልካቾቻችን ለዛሬው ረቡ አመሻሽ የነበረን መረጃ ይህንን ይመስላል። አብራችሁን ስለቆያችሁ እጅጉን አመሰገንን። ቻናላችን ሰብስክራይብ በማድረግ ቤተሰብ እንደሆነ እየጋበዝን በዚሁ እንሰናበታችኋለን።